መተት የሚልክ ጎረቤት እንዲሁም ደግሞ ሰላቢ የሆነ ጎረቤት፣ ወይንም ደግሞ አይን አለበት ቡዳ ነው ብላችሁ የምታስቡት ጎረቤት ካላችሁ ለዛሬ ቀላልና ውጤቱም በጣም ጠንካራ የሆነ መፍትሄ ይዤላችሁ መጥቻለሁ ማለት ነው። እኚህን ሦስቱን በአንድ ላይ የሚከላከል መፍትሄ ነው ይዤላችሁ የመጣሁት። ያ ማለት ቡዳ ሰላቢና መተትን በአንድ ላይ የሚከላከል ነው። የዛሬውን መፍትሄም ከብዙ መፍትሄዎች መካከል መርጬ ለእናንተ የማቀርብበት ምክንያት መፍትሄው ምንም አይነት ድጋም የማያስፈልገውና ልትሰሩበት የምትችሉትን ቁሳቁሶች ደግሞ ከቤታችሁ የምታገኙት በመሆኑ ነው። እንግዲህ ውድ የቻናሌ ቤተሰቦች በምሰጣችሁ መፍትሄዎች ደስተኛ ከሆናችሁ ቪዲዮውን ላይክ እያደረጋችሁ እንዲሁም ደግሞ አዳዲስ ሰዎች ቻናሉን ሰብስክራይብ በማድረግ የተለያየ መፍትሄዎችን የምታገኙበት ሲሆን እንዲሁም ደግሞ ያሉባችሁን ችግሮች እየጠየቃችሁ እኔንም እያገኛችሁ መፍትሄ የምታገኙበት ይሆናል ማለት ነው። እንግዲህ ወደ ዛሬው መፍትሄ እገባለው። የዛሬውን መከላከያ ወይንም መፍትሄ ደግሞ ለመስራት የሚያስፈልጋችሁ እኚህ አራት ነገሮች ናቸው። አንደኛው የተሰባበረ መስታወት ነው። የተሰባበረ መስታወት ስላችሁ ድመት ወይም ውሻ መጀመሪያ መልካቸውን ያዩበት ለድመት ወይም ለውሻ አሳይታችሁ ነው መስታወቱን የምትሰብሩት። ሁለተኛው የባህር ጨው ነው። የባህር ጨው ብታገኙ ይመረጣል። ካልሆነ ግን ማንኛውንም ጨው ይሆናል። ሶስተኛ ደግሞ ሌሊት ከ11 ሰዓት በፊት የተቀዳ ውሃ እንግዲህ የከተማ ሰዎችም ከሆናችሁ ከቧንቧም ቢሆን ይሆናል። ወሳኝነቱ ከአስራ አንድ ሰዓት በፊት ተነስታችሁ የቀዳችሁት መሆን አለበት። እንዲሁም ደግሞ ሌላው አመድ ነው። እኚህን አራቱን ነገሮች በሙሉ በቀለማማ ጠርሙስ ውስጥ አድርጎ ሁሉንም ካጨመሩ በኋላ እኚህን አራቱን መጥኖ ተዛ ቀጥሎ የቤተሰብን ስም ሙሉ የቤተሰብን አባላት ስም የእናት ስም እያስገቡ በቁራጭ ወረቀቶች ጽፎ ውስጥ መጨመር ነው። ከዛም በኋላ ተቤታቹ የሆነ ቦታ ላይ ፊትለፊት አካባቢ ማኖር ነው ማለት ነው። እንግዲህ ውድ የቻና ቤተሰቦች ይህንን መፍትሄ ለመጠበቂያ እያሉ ሰላሳና አርባ ሺህ ሲቀበሉ ብዙ ጊዜ ተመልክተናል። እንግዲህ መስታወቱ፣ አመዱ፣ እንዲሁም ደግሞ ውሃው መናፍስትን መመለሻ መፍትሄ ነው ማለት ነው። ውድ ቻናል ቤተሰቦች ቀጣይ የአይነ ጥላ መፍትሄ ይዤ እስከምቀርብ ድረስ ቸር ሰንብቱ። ሀሳብ አስተያየታችሁንም ግልጽ አድርጋችሁ ጠይቁኝ። ደህና ሁኑ።